ሌጀንዶቹ ስልጠናውን ጨረሱ እንጂ ለዲፕሎማ አልበቁም ሲሉ ኢንስትራክተር አብርሃም መብራቱ ተናገሩ። ላለፉት ስድስት ወራት ለቀድሞ ተጫዋቾች ሲሰጥ የነበረው የፋስትራክ ቢ ላይሰንስ ስልጠና ሰልጣኞቹ ባሳለፍነው ሳምንት ስልጠናቸውን አጠናቀዋል። ይህም ታዲያ እንዴት የፈተናው ውጤት ሳይታወቅ ሊመረቁ ቻሉ በሚል በተወሰኑ የስፖርት ቤተሰብ ዘንድ ጥያቄ አስነስቷል። በጉዳዩ ዙሪያ ከብስራት ቴሌቪዥን ስፖርት ዝግጅት ክፍል ጋር ቆይታ ያደረጉት የስልጠናው መሪ ኢንስትራክተር አብርሃም መብራቱ ስልጠናው ለስድስት ወር በአራት ምዕራፍ ተከፋፍሎ ሲሰጥ እንደነበረ አንስተው ባለፈው ሳምንት በጁፒተር ሆቴል የኢትዮጵያ እግር ኳስ ፌዴሬሽን ያዘጋጀው ፕሮግራም ሰልጣኞቹ ስልጠናውን በተሳካ ሁኔታ መጨረሳቸውን በማስመልከት እንጂ ምንም የተሰጠ ዲፕሎማ የለም ሲሉ ገልጸዋል። ይሄ የካፍ የቢ ላይሰንስ የፓስፓክ ስልጠና በአራት ምዕራፎች ተከፋፍሎ ለስድስት ወር ያህል ሲሰጥ የቆየ ነው። በየሞጁሉ በየምዕራፉ ስልጠናውን ሲጨርሱ የተግባርና የጽሑፍ ፈተናዎች በየምዕራፉ ይኖራሉ። ሰው መጨረሻ ላይ ደግሞ የሚኖረው አጠቃላዩ መመዘኛ ይኖራል። ስለዚህ ስድስት ወር ሙሉን ሲማሩ በየምዕራፉ እንደዚህ አይነት የአሴስመንት ፕሮግራሞች የመመዘኛ ፕሮግራሞች ነበሩ። እነዚህ ከተጠናቀቁ በኋላ ባለፈው የኢትዮጵያ እግር ኳስ ፌዴሬሽን በጁፒተር ሆቴል ያዘጋጀው ስልጠናውን ለስድስት ወር መጠናቀቁን ምክንያት በማድረግ ነው እንጂ በእለቱ ምንም የተሰጠ ውጤት፣ ምንም የተሰጠ ዲፕሎማ የለም። ግን ስልጠናውን በተሳካ ሁኔታ ስለጨረሱ ወይም ስላጠናቀቁ ነው ያ ፕሮግራም የተዘጋጀው። ይሄ ደግሞ በካፍ አሰራር በሁሉም ሀገሮች የተለመደ ነው ማለት ነው። መብራቱ አያይዘውም የፈተናው ውጤት የካፍ ኮንቬክሽን በሚፈቅደው መሰረት በአንድ ወር ጊዜ ውስጥ ይፋ እንደሚሆንም ጨምረው ተናግረዋል። ፈተናው የሚያርሙት ኮርሱን የሰጡ ኢንስትራክተሮች በመሆናቸው እና ከዚህ በፊት በሚሰጡ ስልጠናዎች ላይ የግልጸኝነት ጉዳይ እንዲሁም ዝም ብሎ የማሳለፍ ነገር አለ ተብሎ ሲነሳ የቆየ በመሆኑ በዚህኛው ስልጠና ላይ ታዲያ ይህኛው ጥያቄ መነሳቱ አልቀረም። ለዚህም ታዲያ በፈተናው ላይ የግልጸኝነት ጥያቄ አለን የሚሉ ሰዎች ካሉ ጥያቄያቸውን በማስረጃ ማቅረብ ይችላሉ። አሰራሩ ግን ግልጽ ነው ሲሉ ምላሻቸውን ሰጥተዋል። ም ጥያቄ የለውም። ካፍ በየጊዜው ኢንስፔክተሮችን እና ሴሰሮችን በየሀገሩ የሚልከው ለዛ ነው። ወደዚህ ያልመጡት ያው እዚ ሆነ ኤሊት ስለሆንኩ ራሴ እንድመራው ካፍ ስለፈቀደ ነው። ስለዚህ ወደ ሌሎች ሀገሮች ግን በሚሄድበት ጊዜ እነዚህ ፈተናዎች በግልፀኝነት በትክክል መሰጠታቸውን ማረጋገጥ ነው። ስለዚህ በጁፒተር ሆቴል ነው ፈተናው የተሰጠው፣ አዳራሽ የተሰጠው በዚህ ሁሉም የአቅሙን ሰርቶ ነው የወጣው። ሁለተኛ ደግሞ የስራቸው ውጤት የፕራክቲካሉም፣ የቲዎሪው በትክክል ፋይል ውስጥ እየሚቀመጥ ነው የሚሆነው። ስለዚህ ግልጽ የሆነ አሰራር ነው ማለት ነው። ምንም ችግር የለበትም። በኢትዮጵያ እግር ኳስ በአሰልጣኞች ዘር በየጊዜው ብዙ አሰልጣኞች ሰልጥነው ላይሰንስ ሲወስዱ ይስተዋላል። ነገር ግን እነዚህ አሰልጣኞች ታዲያ እስካሁን ለኢትዮጵያ እግር ኳስ ችግር መፍትሄ መስጠት አልቻሉም። ለዚህ አሰልጣኞች በስልጠና ወቅት ያገኙትን ልምድ ከጊዜው ጋር አቀናጅተው ለመሄድ ነው ሲሉ ምክንያቱን ያብራራሉ ኢንስትራክተር አብርሃም። አዎ እንደ ምናልባት ከፈተናው ጋር ተተያዘ ሲታረም ምናምን እንደዚህ ነገሮች ከመተወጋ በተያያዘ አንዱን ላሳልፎ አንደኛውን ለመተው የሚከብዱ ነገሮች አሉ። እንደዚህ አይነት ነገሮች ይደረጋሉ ምናምን የሚባል ነገር አለ እና እሱን ለማጥራት ስለፈለግኩ ነው ይህን ጥያቄ ያነሳውለት ይህንን ያነሱ ሰዎችም ትክክል አይደሉም ሁለተኛ ደግሞ አሉ በማስረጃ ማውራት ነው ያለባቸው መልካም እንደው ከዚህ በፊት እንደዚህ አይነት ስልጠናዎች ይሰጣሉ በመሰጠት ላይ የሚገኛሉ እና ግን ደግሞ በመሬት ላይ ወርደው ይህንን ስራ ሲሰሩ አይታይም ፍሬያማ እየሆኑ አይደለም። አሁንም ደግሞ የድሮ አሰልጣኞች ናቸው በኢትዮጵያ እግር ኳስ ላይ ዶሚኔት አድርገው እየቆዩ ያሉት የሚሉ ወገኖች አሉ እና እዚህ ላይ የእርሰው ምልከታ ምንድን ነው? ምን ሀሳብ አለት? አሰልጣኝነት የድሮ የአዲሱ የሚባል ነገር የለም በእግር ኳስ። ይህንን ስል አንተን እንጂ አዲስ መሆን ያለብህ የግድ ለስልጠናው አዲስ መሆን የለብህም ለምሳሌ አርቴን ቬንገር እስኪወጡ ድረስ ሰራ። አሌክስ ፈርጉሰን እስኪወጡ ድረስ በረጅም አመታት ፉትቦሉ መርተዋል፣ ቋለም ሌሎቹንም ኢንስፓየር አድርገዋል። በሀገራችንም ኢንስትራክተር ሰውነት ቢሻ እና ስራት ይ እነሱ ዩማ ባት ትልልቅ ስራ ሰርተዋል። ነገር ግን በዚያ አድናቸው ከጊዜው ጋር ሄደዋል ወይስ አልሄዱም ነው ወረታቸውን አዲስ አድርገዋል ወይስ አላደረጉም ነው እዚህ ሰውየው አዲስ ነው አይደለም አለለም ስለዚህ ትልቁ ነገር መታየት ያለበት እድሜ አይደለም። በእለቱ ወይም ደግሞ በዛ ሲዝን እየሰራ ያለው ስራ ዘመኑን የዋጀ ነው ወይስ አይደለም የሚለውን ለምሳሌ አዲስ አሰልጣኝ አምጥተህ፣ ነገር ግን እውቀቱም ወይም ኤክስፒሪየንሱም ሳይኖረው፣ ግን አዲስ ፊት ስለሆነ ብቻ ዝም ብለህ ድሉ አትሰጥም አለም። ትልቁ ነገር ስልጠናው የስልጠናው ስልጠናው የሚያሟላቸውን ነገሮች አሟልቶ አሉ። ከሰብዕና ጀምሮ የሚሉት ነገሮች ናቸው መታየት ያለባቸው እንጂ የእድሜ ገደብ የለው የሚል ኤሊት ኢንስትራክተር አብርሀም መብራቱ ላይሰንስ ብቻውን ጥሩ አሰልጣኝ እንደማያደርግ አንስተው አሰልጣኞች ላይሰንሱን መግቢያ መሳሪያ መሆኑን ተረድተው በስነ ምግባር ታንጸው ያገኙትን እውቀት መሬት ላይ መግለጽ ይጠበቅባቸዋልም ብለዋል። ከኢትዮጵያ እግር ኳስ ፌዴሬሽንና ከካፍ ጋር ለቀድሞ ተጫዋች ሲሰጥ የቆየው የፋስትራክ ቢ ስልጠና ባሳለፍነው ሳምንት ሀያ አምስት ተጫዋቾች ስልጠናውን እንዳጠናቀቁ መገለጹ የሚታወስ ነው።